ጋዜጠኛና ባለስልጣን ቤት ቁጭ ብለ ልክስክስ። እናንተ ለነገሩ የአጫሉን ገዳይ እዛ ኦሮሞ ለኦሮሞ ተገዳድላችሁ እኛ የኢትዮጵያ ሕዝብ ያጫሉ እስካሁን ገዳዩ አልተገኘም። ኦሮሞን የገደለው ብሎ ዳልቻ ራሱ ምስክርነት ሲሰጥ ሰማሁት። እካካ እርስ በርስ ተገዳድለ ማነው ተጠያቂ? ምስኪኑ የኢትዮጵያ ሕዝብ በአጫሉ ምክንያት ያ ሁሉ የጠፋ ነፍስ ማጠየቀ ይቅርታ አልጠየቃችሁ። ምን አላችሁ? ሰውን ገላችሁ ቁጭ አላችሁ። አጫሉን የበላችሁት እራሳችሁ። ጅል ለጅል ኦሮሞ ለኦሮሞ እየተገዳደልክ እየመጣ እኛን መከራን ታሳያለ። እስቲ ጥጋባችሁን በልክ አድርጉ። እርስ በርስ ተገዳድለ ልታልቅ ነው እንዴ? ጅል አንፎ የጅል መጨረሳ ጫላና አንዱ ዓለም ሽጉጥ እየተማዘዙ እርስ በርሳቸው ክለብ ለክለብ ለቅስቅስ ወይ ትግራ ያታቁ። አሁን ደግሞ እዚህ የምን ኦሮሞ ነው አሉ። ይህ የአሲዲ ነው አሲዲ ኦሮሞ የምን ኦሮሞ ነው አሉ። የምን ኦሮሞ እና የምን ኦሮሞ ትጣላላችሁ አሉ። እኔ ታባታችሁን የቋንቋሁን አላቅ በምን እንደምትጣሉ እኔ የነደደኝና ድምጽ ወኩት። ፎቶዋን ዘቅዝቃችሁ የአሩሲ ኦሮሞ የምትባሉ እሱ የአሩሲ ኦሮሞ ስለሆነ ዘቅዝቃችሁ ሰደባቻት ሲባል ለዚህ ነው ማልፋታችሁ። አለሁሎት ኖት የቀነኒ አባት እኔ ልጆት የተወጀ ደሞትን አስተፋዋለሁ። ይሄ ሲቢጣ ሲቢጣ እናደዱ እግዚአብሔር በዚህ ሞታ እሱም እንዲቀጣ ይሆናል። እኛ ሴቶች ምንም ምስኪን እኳ እናቅ፣ የሚበጀንን አናቅ። ስንት ብርሃን ሆና ለኦሮሞም ለኢትዮጵያ ተስፋ የሆነችውን ልጅ አስቀጠፏት። ይሄ ሲቢጣ ሰካራ ሲጠጣ እንትን አለበት አብሾል ቡላውን ትቶ ሽጉጣ አስታጠቁት። አልቻለበትም በጭ እንዴ፣ ጫላን ያሳድደዋል ጫላን አልችል ሲል ማንን ገደለ? ሚስቱን ከጠራው። ከዛ ቁጭ ብለው የኦሮሞ ልጆች ድምፅ አሁንም እሱ አግዘው የኦሮሞና ዘፋኛ ቶልድም የተባለ ይመስል ማለት ነው። እሱ የዘፈነው ምን አይነት ታለ እንታለው የኦሮሞ የኦሮሞ ብሎ ዘፈነ ተብሎ ገዳይ ሊደበቅ ኖ። ኖ አጫሉን በልታችኋል። ይችሊ ተበልታ ገዳይ የምደብቁት፣ የአጫሉንም ገዳይ ደብቃችሁ ቁጭ አላችሁ። እንደገና የዚችንም ገዳይ ሊደብቁ ኖ። የዚች ገዳይ ደግሞ እያየን ፍትህ እንፈልጋለን። አጫሉም አንደገደለ ውጣችሁ ጸጥ አላችሁ። ማን አባታችሁን የገደለው? አትናገሩም። ኦሮሞ ነው አሉ። የትኛው ኦሮሞ ነው የገደለው? ግማሻችሁ ጀዋር ነው ትላላችሁ። ውስጥ ለውስጥ ጂጂ ክያ ስታወራ ሰምቻለሁ። ጀዋር ነው የገደለው ብላ ዛስባል። ጀዋር ከፖለቲካ ጠፍቶ ሁላችሁም የጠላችሁት አጫሉን ያስበላው እሱ ነው አሉ። አሉ ነው እኔም አልሰማሁም አሉ። በአሉ ነው ዘንድሮ ወሬ። ለዛ ነው ጀዋር እስር ቤት ጠጥታ ከእስር ቤት አውጡኝ ብላ ጅዋር የረሃብ አድማርጋ ከዘጠና ኪሎ ስልሳ ኪሎ ሆኖ ወጣ። እሱም በቀለ ገለባ፣ ሁለቱም አስማምተው የእንትን ያሉት እነሱ ናቸው አሉ። አጫሉን ያስበሉት አንበላም አሉ፣ ደግሞ አንበላም። ከዛ ሳብኝ ወጥቶ ስልቅጥ አርገው እየበሉ፣ አንዳንድ ሰዎች እስር ቤት አልበናንም ይላሉ አሉ። ስልቅጥ አርገው ይበላሉ። የዚህ ልጅን ከደበቃችሁ ሚካኤልን አለቃችሁ የዚች ልጅ ገዳይ በአስቸኳይ መውጣት አለበት ያ ትክክል ነው እምነግራችሁ ሸንጀመሽ ሚጥሚጣ ሁሉ በኪስ ሄዳለሁ መንገድ ላይ ቅና ብለሽ ካየሽ ሚጥሚጣ አይንሽ ላይ ነው የምዘጋብሽ ሚጥሚጣ መሸጤ ገረመሽ እንዴ የጉራጌ ልጅ ነኝ ወሬ እንደ አንቺ አፌን በትርፍ ጊዜ ነው እዚህ መጥቼ ማውራ እየሰራሁ ነው አንቺ አፍሽን ቲክቶክ ላይ አብለሽ እንደሞጣ ክፈቺ እኔ ሱቅ እከፍታለሁ እንደሞጣ አብላችሁ ክፈቱ። እናንተ በየቦታው እኔ እንትን ሱቅ ከፍታለሁ። እናንተ አፋችሁን ክፈቱ። ጅጅ ክያ ምና የጉራጌ ልጅ ስራ እየሰራ ነው ስራ እየሰራ ነው የምናውራው ማራ ማየት የጉራጌ ልጅ ስራ ጀምራለች። ቲክቶክ ላይ በትርፍ ጊዜያችን ነው እን የታባንስና እንዳንተ አፍን ከፍቼ ሙሉ መሰለ እንደኔ የጉራጌ ልጅ ነኝ እኮ ስራ እየሰራው ነው የማውራው ድምፅም ሆኖ ለሀገሬ ለሴቶች ለተበደሉ እየሰራን ቲክቶክ ላይ አንተ ሁለተኛ ቲክቶክ ክፈት፣ እኔ ሱቅ ከፍታለሁ። ሶስት ቲክቶክ አለኝ። ኧረ አታውቅ እምትነሳ አጋስሱላ ልክስክስ ለእቴ ነው ድምፁም መሆናት የቀነኒን ደም ገና ለገና እሱ ዘፋኝ ስለሆነ የኦሮሞ ዘፋኝ እናንተ ለእሷ ድምፅ ሳትሆኑ ምድረ ሀጠራው ልጅቷን እንደ አጫሉ ገዳይ ጸጥ ዝምጀዴ ራሳችሁ ስለተገዳደላችሁ በመሃል ንጹሐን የሞተው አጫሉ ሲሞት የሞቱትን ደም ማን የሚከፍለው? እርስ በርሳችሁ ተገዳላችሁ አማራ ገደለ ብላችሁ ሰው ጨፍጭፋችሁ የጨረሳችሁት ማን ይንገራችሁ። ከአጠራ ሁላ አሁንች ልጅ የገደላት ማን ነው? የሞተችው ባሏ አንዴ በኪችን በረንዳ ዘለለ። በቀደም ማነው ሲያወራ ደግሞ በበረንዳ ዘለለች፣ እንትን የእጄ ዞር ብዬ ብልጁን እስከማነሳ በመስኮት አመለጠች። አንደኛው ይመጣና በበረንዳ አመለጠች። ወሬ እንኳን ስታወሩ ሁለት አይነት ነው የምታወሩት። ሌባ ራሱን የገደላት ሲቢጣ አልተዘጋጀችም። የፍቅር ነገር ነው እንጂ እሷ ያቅታትም ነበር። ይሄ ሲቢጣ በአንድ ጎን ይዛ እንደ ወቅታ ወቅታ እንደዛኛው በለቀቀችው ለነገሩ የሲቢጣ ወይኔ ምን ዋጋ አለው? እሱዋን ብትይዘው እህቱም አርባ ክንድ የምታክል ቂጧ እንደ እንትን የሰፋ አለች። ቁጭ ብላ ለሁለት ይገሏታል። እህቷም ተባባሪ ናት። አብረው ነው የወረወሯት። አብረው ነው የወረወሯት። ጨካኞች። ሰካራም ይሄን ጠጥተ ነው። እህቷም አለችበት። አብረው ነው በጭካኔ የገደሏት። እንደው የቀነኒ አባት ውነት እየሰሙ ከሆነ መቼም እየሰሙ እንደሆነ ሰምተናል። ሰሙ ከሆነ እንደው ህይወት ይቺ የምታልፍ ልጆት ይችን ቄጤማ የመሰለ ልጆች እንኳን አልፋለች። እኛ ገንዘብ እንልኮለታለን፣ ክላሽ ታጥቀው እንደው አዲስ አበባ ኑና ከእሱ ጋር የሚተባበሩትን ጭምር አንድ አራቱን አጋድሙና አስር ቤት ግቡ። እኔ ብሆን እሱን ነው የማረገው። እዩና ፍትህ ከጎደለ አብራሲት ሲበሉ ሲጠጡ የነበሩት ፍትህ ያጎደሉትን እግዚአብሔርን ታጠቁና፣ እርሶ ወንድ ኦሮሞ አልወለዶትም፣ የኦሮሞ አባት አልወለዶትም። ኦሮሞኖት የልጆትን ደም የጠጡትን በዙሪያ ይሄን እያዩ አብረው የተባበሩትን ታጥቀው አዲስ አበባ ኑና የወሎት ቀልጨም ቀልጨም ቀልጨም አድርገዋቸው ጉብ እስር ቤት ምን ይሎታል? እንዳይገሉ ራሶትን የልጆትን ደም ተበቅለው መሞት፣ እኔም የምመክሮት ይሄን ነው። ሞት እንደ አይቀርም፣ እግዚአብሔርም ምንም አይጠይቆትም። የልጆ ደም በስነ ስራ ካልወጣ እኔም የምመክሮት ገንዘብ ከፈለጉ የጥይት እኔ ከየትም ማጓጥቼ ኢትዮጵያ ዙ ለምኜ ልክሎታለሁ። ጠጧቸው፣ ጠጧቸው፣ እናግቡ ጠጧቸው። እርሶ እንኳን ባይጠጧቸው በእጅ አዙር አጎቷ ምለካለ፣ አጎቷ አፈር ልብላለ፣ ተበቀል፣ የዚችን ቄጤማ የመሰለ ልጃችሁን እዩና፣ ፍትህ ካላገኛችሁ፣ ካገኛችሁ እሰየው። አለበለዛ ግን ውነት፣ እናንተ ኦሮሞ አልወለዳችሁ፣ ኦሮሞ የሐረር ኦሮሞ፣ ይሄ ዥልግልግ ኦሮሞ ሞታችኋላ። ውነም ሞታችኋላ። የልጃችሁን ፎቶ በአደባባይ በሶሻል ሚዲያ ከሬሷን የወረወሩ ታንሶ እዚህ ሶሻል ሚዲያ ላይ ዘቅዝቀው የገዛ ዘመዶቹ እንደ አውሬ ልጃችሁን እየቀጠቀጡ እናንተ ውነት የላችሁማ። ይህን ሀቅ እኛ እንመሰክርላችኋለን በሏቸው። እኔ አላቃቸውም ቀነኒ ካለዛ ቀን ቲክቶኳን እንኳን አይቼ አላውቅም። እናንተ ቲክቶክ ትገባለች ብላችሁ እኮ የሞተችውን ልጅ አምስት መቶ ሺህ ከሦስት መቶ ሺህ አምስት መቶ ያስገባችሁ ጀግኖች እኮ ናችሁ። ቲክቶክ አለ የወርስ ነው እንዲህ በህይወት ወቶ እሱ ላይፍ ሊገባበት የተከተላችኋት ወይስ ከሰማይ ቤት ትገባለች ቲክቶክ? በሁለት ቀን ውስጥ አምስት መቶ ሺህ የተከተልክ በህይወት ያለውን እኛን አትከተልም፣ የሞተ ሰው የምትከተል ሬሳ ራሱ ብለው ነው የምታንገሸግሹኝ። እኔ ሳስባችሁ እራሱ በዚህ በርበሬ ነበር አይናችሁን እያቦከው አሽቼ አሽቼ አሽቼ ይህ ማለት ነበረ። በዚህ በርበሬ ባገኛችሁ እያመጣው እያጠው ባረጋችሁ የምታስቡ ትውልድ እኮ ናችሁ። የሞተ ሰው የምትከተሉ አፈር ምላ ሀያ ጠራው

ትርጉሙን እናንተ ወቁት። እኔ ምን አገባኝ? እኔ ትርጉሙን አላውቀውም። ልጅቷ የሞተችዋን ሰው እንደገና